የኮላንጓ ሁለተኛ ደረጃ ትምህርት ቤት ና የገዋዳ አንደኛ ና ሁለተኛ ደረጃ ትምህርት ቤት የ አስራ ሁለተኛ የ ስምንተኛ ና የ ስድስተኛ ክፍል ተማሪዎች በሀገራዊ ና ክልላዊ ፈተና የተሻለ ውጤት ለማምጣት መምህራን ከሚያደርጉላቸው ድጋፍ ና እገዛ ባሻገር በራሳቸው በቂ ዝግጅት እያደረጉ መሆኑን ተናግረዋል መምህራኖቻችን ባላቸው አቅም ባላቸው እየጣሩልን ነው እኛም ያው በበኩላችን ያለውን ነገር እያነበብን እየተዘጋጀን ያለ ነው ቀን ብቻ ነበር ላይብረሪ ድጋፍ በመሰጠን አሁን ማታም ቀንም እናን ያባለን በምራን ባልባላቸውና በቻሉት አቅም እኛን እየረዱ ያበቁን ነው። ጥሩ ያስተማሩ ነው። ከሰአት ከሰአት እንደውም ለኛ ድጋፍ ምናምን ያስተማሩ ነው። ለሚኒስትሪ ዝግጁ ያደርግም ነው። መምህራኖችም ተማሪዎች የተሻለ ውጤት እንዲያስመዘግቡ ከመደበኛ የትምህርት ጊዜ ውጪ እንደየብቃታቸው በመለየት እንዲሁም ለሴቶች ልዩ ድጋፍና እገዛ እያደረጉ እንዳለ ተናግረዋል። ከመደበኛ የትምህርት ሰዓት ውጪ ተማሪዎችን በልዩነት ከሀገር አቀፍ ፈተና ከዚህ በፊት የነበሩ ሺቶችን በመውሰድ ሺትን ከመደበኛ ክላስ ጋር እያዛመድን ነው እየሰራን ያለ ነው። ከዚህ ባሻገር ደግሞ ተማሪዎችን ከፍተኛ ወይም ሀየር አቺቨር፣ ሚዲየም አቺቨር፣ ሎየር አቺቨር በማለት በመለያየት ብሎም ደግሞ ሴቶችንም እንደዚህ በጾታ ለይተን በመደገፍ ውጤታማ ለማድረግ እየሰራን ያለ ነው። ምታ ክፍል ትምህርት በጡ ባዘጋጀው በልዩ ድጋፍም በ በእንደዚህ ነገሮች ብዙ ያው እርዳታ ያደረግን ለተማሪ ሽቶችንም የሰራን በራሳችንም ወርክሾፕ የሚያዘጋጀን ብዙ ተማሪዎችን እየደገፍን ስለምንገኝ በተጨማሪም ደግሞ ለሴቶች ያው ከክላስ ውጪ ለሴቶችም ድጋፍ እየሰጠን ስለሆነ ከአምና የተሻለ ውጤት ይመጣል ብዬ አስባለሁ። ያነጋገርናቸው ርዕሳነ መምህራንም በሰጡት አስተያየት ለተማሪዎች ከስነ ልቦና ዝግጅት ጀምሮ ስራዎች እየተሰሩ ነው ብለዋል። ለኢንተራንስ ኤግዛም ዝግጁ ለማድረግ የተማሪዎች ስነ ልቦና ሬዲ ማድረግ ስራ እየሰራን እንገኛለን። በመጀመሪያ አካባቢ ያልተማሩትን ፖርሽኖችን በመለየት እና ለመምህራን በማሳወቅ መምህራኖች ከመደበኛ ሰዓት ባሻገር ዝግጅት እያደረጉ ሽቶችን እየሰሩ ኢንተራንስ ኤግዛም ከዚህ በፊት የተፈተኑባቸውን ሌሎች ተማሪዎች የተፈተኑባቸውን ሺቶች ወርክ ሺቶች እየወሰዱ ተማሪዎችን በዛ ልክ እያበቁ ይገኛሉ። ዘንድሮ ለስድስተኛና ለስምንተኛ ክፍል ተማሪዎች ከመጀመሪያ እስከ መጨረሻ ድጋፍ እንዲሰጣቸው ለተማሪዎችም ለመምህራን ጋርም ተወያይተን ከትርፍ ሰዓታቸው ለተማሪዎች ድጋፍ እየሰጡ ሽቶችንም ወርኮ ሽቶችንም እየሰሩ እንገኛለን። የኮላንጎ ከተማ አስተዳደር ከንቲባ አቶ አመሳ አላሶ የተማረ ኃይል ለአንድ አካባቢ ለውጥ ከፍተኛ ሚና ስላለው ትምህርት ላይ መስራት ይገባል ብለው ከዚህ ቀደም የነበሩ ዝቅተኛ አፈጻጸሞችን ለማሻሻል ዘንድሮ በልዩ ትኩረት እየተሰራ ነው ብለዋል። የተማሪ ለአንድ አካባቢ ለውጥ ከፍተኛ ሚና አለው። ትምህርት ላይ መስራት ያስፈልጋል። ስለዚህ ከዚህ አንጻር እንደ ከተማችን ከዚህ በፊት እየተሰጡት ሀገራዊና ክልላዊ ፈተናዎችን ስንመለከት የተማሪ ውጤት መሽቆልቆል ሁኔታዎች ታይተዋል። ይህንን ሁኔታ ለመቀየር እኛ በልዩ ጥረት በተለይ ስምንተኛ ክፍል፣ ስድስተኛ ክፍል ላይ ያው የአስራ ሁለተኛ ክፍል ኢንትራንስ ተፈታኞችንም ልዩነት በተሻለ መምህራን በመካብ ወይም በማካካሻ ትምህርት እየተሰጠ በልዩነት የመደገፍ ስራ እየሰራን ነው። የአሌ ዞን ምክትል አስተዳደር እና የትምህርት መምሪያ ኃላፊ አቶ አለፈ ራቀሌ በዞኑ ሁለት ሺ ዘጠኝ መቶ ተማሪዎች ክልላዊና ሀገራዊ ፈተና እንደሚፈተኑ ተናግረው በስምንተኛና በ12ተኛ ክፍል ከ50 በመቶ በላይና በስድስተኛ ክፍል ከ70 በመቶ በላይ ውጤት ለማስመዝገብ ታቅዶ እየተሰራ መሆኑን ገልጸዋል። ክልላዊ እንዲሁም ሀገራዊ ፈተናዎችን በሚመለከት እንደኛ አካባቢ ትንሽ ከዚህ በፊት የነበሩ ሁኔታዎች ት አሳዛኝ ናቸው። በአጠቃላይ ወደ 2900 የሚሆኑ ተማሪዎች ክልላዊና ሀገራዊ ፈተናዎችን ይወስዳሉ። እነዚህ ተማሪዎችን ግብ አድርገን የምንሰራው ብቻ ስምንተኛና ሰተኛ ክፍል ላይ ቢያንስ ከ50 ፐርሰንት በላይ አቺቭ ማድረግ የሚችሉበት ሁኔታ ላይ ፎከስ አድርገን እየሰር ነዋለው። ስድስተኛ ክፍልም እንደዚሁ ከ70 ፐርሰንት በላይ ማለፍ የሚችልበት ሁኔታ ላይ ፎከስ አድርገን እየሰር ነዋለው።